ሰላም በእናንተ ላይ ሁን። ውድ የተከበራችሁ የቻናላችን ተከታታዮች፣ ዛሬ ይዘን የመጣነው አጭር ቪዲዮ እንዴት አድርገን ሎኬሽን መላክ እንደምንችል የሚያስቀኝ ይሆናል። እንደሚታወቀው ሎኬሽን ማለት ያለንበት ቦታ ያለንበት አድራሻን ለሌላ ሰው ለማስተላለፍ፣ ለምሳሌ የሆነ ሰው እቃ ሊያመጣልህ ወይም ሊያመጣልሽ ቢፈልግ ሎኬሽንሽን ላኪልኝ ይልሻል። ስለዚህ ሎኬሽንሽን ትልኪለታለሽ እሱ አንቺ ያለሽበት ቦታ መጥቶ እቃውን ይሰጥሻል ማለት ነው ይህን ሎኬሽን የምንልክባቸው ብዙ መንገዶች አሉ በዋትሳፕ ቁጥር ልንልክ እንችላለን በቴሌግራም በኢሞ መላክ ይቻላል ዛሬ በዋናነት የማሳያችሁ በዋትሳፕ እንዴት አድርገን መላክ እንደምንችል ነው እስከ መጨረሻው እንደተከታተሉን ጋበዝ ናቸው። ከዚያ በፊት ግን የቻናላችንን ቤተሰቦች ከሆናችሁ ወይም ደግሞ ካልሆናችሁም ጭምር የደውል ምልክቷን በመጫን ቤተሰብነታችንን እናጠናክር ለማለት እንወዳለን። ቀጥታ ወደ ቪዲዮ፣ በመጀመሪያ ደረጃ የዋትሳፕ ተጠቃሚ ልንሆን ይገባል። ስለዚህ ዋትሳፕ ይኖረናል ማለት ነው። ከዚያ በኋላ የምንልክለት ሰው ቁጥር ያስፈልጋል። ለምሳሌ እኔ አለሁኝ የምልከው ለጓደኛዬ ነው እንበል። ስለዚህ የጓደኛዬን ቁጥር በዋትስአፕ ውስጥ እፈልገውና እጫ ነው አለ ወይም ምነከው አለ። ወደ ውስጥ ከገባሁኝ በኋላ እንደምታዩት ከታች የሚሴጅ መጻፊያ ቦታ አለ፣ ከጎን ደግሞ የፋይል ማኔጀር አለ። እሱን ስንነካው የተለያዩ አማራጮች እንደምታዩት ያስመርጠናል ማለት ነው። ስለዚህ ከነዚህ ከምታዩቸው ከተደረደሩት አይከኖች ወይም ፎቶዎች ውስጥ የትኛው ነው ሎኬሽን ለመላኪያ የሚውለው የሚለውን እንመርጣለን። ፎቶ አለ፣ ፎቶ የምንላላክበት ቪዲዮ የምንላላክበት አለ። ከታች ደግሞ ከጎን እንደምታዩት ደግሞ የሎኬሽን መላላኪያ ምልክት አለች። እሷን እንደምታዩት አሁን እንደማከብላችሁ እሷን ነው የምንጫነው ማለት ነው። እንግዲህ እንደምታዩት ልክ እሷ እንደት ተጫንኩኝ፣ ይሄ አማራጭ ይመጣልኛል። እዚህ ዝርዝሮች ከመጡልኝ በኋላ የትኛውን ነው የምለካው? እቺን ምልክት ነካለሁ። እቺን ጽሑፍ ስነካ እኔ ያለሁበትን ቦታ ለሚላክለት ሰው ቀጥታ ይሄድለታል ማለት ነው፣ ወይም ይደርሰዋል ማለት ነው። እንደምታዩት ነው እነዚህ ባጠገቤ ያሉ ካፌ፣ የተለያዩ ቦታዎች ናቸው፣ በዙሪያው ያሉ ማለት ነው። እነዚህን ተውና እኔ የምነካው መጀመሪያ ላይ ያለችውን ጽሑፍ ነው። እሷ ልክ ስነካ እንዳልኳችሁ ለሰውየው ወይም ደግሞ ለተላከለት አካል ቀጥታ ይደርሰዋል ማለት ነው። እሱ ነክቶ ቀጥታ እናንተ ያላችሁበት ቦታ መምጣት ይችላል ማለት ነው። እንግዲህ ነካ ነው። አሁን ልክ እንደነካ ነው ቀጥታ ተላከ ማለት ነው። እኔ የምታየው ምልክት ሰውየው ደርሶታል ማለት ነው። ሰውየው ሲነካው ምን ያሳየዋል የሚለውን ደግሞ ላሳያችሁ። እንግዲህ ይህ ደግሞ ሎኬሽኑ የደረሰለት የደረሰለት የተቀበለው ሰው ምን ይመስላል የሚለውን የሚያሳይ ቪዲዮ ነው። እንደምታዩት ነው ሰውየው መጣለበት በዚህ መልኩ። ከዚያ በኋላ ልክ ሲነካው ሰማያዊ ከለር የሚያሳይ መስመር አሳየው ማለት ነው። ይህ ምንድን ነው? በላኪና በተላከለት ሰው መካከል ያለው ርቀትን የሚያሳይ መስመር ነው። በመካከላችን ያለውን ሰዓት የሰዓት ልዩነት፣ እንደዚሁም ርቀት በዚህ መመልከት ይቻላል ማለት ነው። እንግዲህ ይህ በአጭሩ የሰራነው ቪዲዮ እንዴት አድርገን ሎኬሽን መላክ እንደምንችል የሚያሳይ ቪዲዮ ነው። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል።